የኢትዮጵያ ብሔራዊ ባንክ የተረጋጋ የዋጋና የውጭ ምንዛሪ ሁኔታን የማረጋገጥ ቁልፍ ኃላፊነቱን ከመወጣት ጎን ለጎን የውጭ ምንዛሪ አስተዳደር ማሻሻን አስመልክቶ እንዳስፈላጊነቱ ለሕዝቡና ለገበያ ተናዎች መረጃና መግለጫ ሲሰጥ መቆየቱ ይታወቃል። ከዚያ አኳያ በአሁኑ ወቅት በውጭ ምንዛሬ አስተዳደር ረገድ በኅብረተሰቡ በንግድ ማህበረሰቡና በባንኮች ዘንድ አልፎ አልፎ የሚታዩ ብዥታዎች መኖራቸውን ተገንዝበናል። እነዚህን ብጅታዎች ማስተካከል አስፈላጊና ወቅታዊ ሆኖ አግኝተነዋል። የኢትዮጵያ ብሔራዊ ባንክ ከረጅም ዓመታት በኋላ የውጭ ምንዛሪ አስተዳደር ስርዓት ማሻሻያ ያደረገው ሐምሌ 22 2016 እንደነበረ ይታወቃል። በዚህ ማሻሻያ መሰረት የውጭ ምንዛሬ ተመን በባንኮችና በደንበኞቻቸው መካከል ወደሚወሰንበት የገበያ ስርዓት የተሸጋገረ ሲሆን የኢትዮጵያ ብሔራዊ ባንክ ሚና የተረጋጋ የውጭ ምንዛሬ ተመንና ስርዓት እንዲኖር በማድረግና ገበያን በማረጋገት ላይ እንዲያተኩር ሆኗል። ይህ ታሪካዊ የውጭ ምንዛሬ አስተዳደር ማሻሻያ ከተደረገ በኋላ በኢትዮጵያ ኢኮኖሚ ውስጥ ለረጅም ዓመታት ስር ሰዶ የቆየው የውጭ ምንዛሬ እጥረት በሂደት መሰረታዊ በሚባል ደረጃ እየተቃለለ እና የውጭ ምንዛሬ ፍሰቱም እየጨመረ ይገኛል። ከሁሉም በላይ የብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት በእጅጉ ተሻሽሏል። ለምሳሌ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መጣበቂያ ክምችት ወይም ኢንተርናሽናል ሪዘርቭ ከመሻሻያው ወዲህ ባሉት ዘጠኝ ወራት ከ200 ፐርሰንት በላይ ያደገ ሲሆን የያዝነው በጀት ዓመት ሊጠናቀቅ ሶስት ወራት እየቀሩት እቅዱን ማሳካት ተችሏል። በበጀት ዓመት መጨረሻም ከእቅዱ በላይ እንደሚሆን ተገምቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ተመን የተረጋጋና የኢኮኖሚ እድገትን የሚደግፍ መሆኑን ለማረጋገጥ እንዲሁም የውጭ ምንዛሪ አስተዳደር የተቀላጠፈ ግልጽና ተአማኒ ለማድረግ ይረዳ ዘንድ እንደየ ሁኔታው ትክክለኛ መረጃ ለህዝብና ለገበያ ተዋናዮች የመስጠት ኃላፊነት አለበት። ከዚያ አኳያ የተወሰኑ ንጥቦችን ማንሳት እፈልጋለሁ። አንድ፣ ብሔራዊ ባንክ በዛሬ ዕለት ከባንክ ስራ አስፈፃሚዎች ጋር በአጠቃላይ የውጭ ምንዛሪ አስተዳደር ሪፎርም አፈፃፀምን በተመለከተ ሰፊ ውይይት አድርጓል። በዚህ ውይይት ወቅት በአፈፃፀም ረገድ የሚታዩ አንዳንድ ችግሮች እንዲስተካከሉና የውጭ ምንዛሬ አስተዳደር መመሪያዎች በጥብቅ እንዲተገበሩ መመሪያ ተሰጥቷል። በተለይም ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያ ተመጣጣኝ በማድረግ የውጭ ምንዛሬ ለሚፈልጉ የግል ዘርፍ ተዋናዮች ከመቼውም ጊዜ በላቀ ሁኔታ የውጭ ምንዛሬ እንዲያቀርቡ መግባባት ላይ ተደርሷል። ሁለት የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ አቅርቦትን ለማሻሻል እና የተረጋጋ የውጭ ምንዛሬ ተመን እንዲኖር ለማስቻል በየሁለት ሳምንቱ ግልጽ የውጭ ምንዛሪ ጨረታ የሚያካሄድ ሲሆን ይህም ለተከታታይ ወራቶች የሚቀጠል ሲሆን ቢያንስ የያዝነው በጀት ዓመት መጨረሻ ድረስ የሚቀጥል ይሆናል። ለእያንዳንዱ ጨረታ የሚቀርበው የውጭ ምንዛሪ መጠን የሚወሰነው በወቅቱ ያለውን የውጭ ምንዛሪ ፍላጎት በማገናዘብ ይሆናል። ሦስተኛ የኢትዮጵያ ብሔራዊ ባንክ የተለያዩ የቴክኖሎጂ ዘዴዎችን በመጠቀም እንደ አስፈላጊነቱ ከፋይናንስ ደህንነት አገልግሎት እና ሌሎች የሕግ አስከባሪ አካላት ጋር በመተባበር የውጭ ምንዛሬ ግብይት ከባንክ ስርዓት ውጭ በሚያካሄዱ የውጭ ምንዛሬ ወደ ውጭ ሀገር በሚያሸሹ በህገወጥ የገንዘብ ዝውውር ወይም ማኒ ላውንደሪንግ በሚሳተፉና የብሔራዊ ባንክን የቁጥጥርና የአሰራር ስርዓት በሚጠሱ ግለሰቦች የኋላ ኩባንያዎችና የገንዘብ አዘዋሪዎች ላይ ጥብቅ የክትትልና የቁጥጥር እርምጃዎችን ይወስዳል። በአዲሱ የብሔራዊ ባንክ የማቋቋሚ አዋጅ መሰረት እነዚህ ህገወጥ ኩባንያዎችና ፍቃድ የሌላቸው ኩባንያዎች እንዲሁም ግለሰቦች ከኢትዮጵያ የባንክ ስርዓት ጋር ያላቸው ግንኙነት ሙሉ ለሙሉ እንዲቋረጥ ይደረጋል። አራተኛ ህጋዊ ፍቃድ ያላቸው የሐዋላ ኩባንያዎች ስም ዝርዝር በብሔራዊ ባንክ ድረገጽ ወይም ዌብሳይት የሚገለጽ ይሆናል። ከእነዚህ የሐዋላ ኩባንያዎች ውጭ ያሉት በሙሉ ፍቃድ ያልተሰጣቸው እንደሆኑ ህብረተሰቡ ተገንዝቦ ራሱን ከአደጋ ስጋት፣ ከመጭበርበርና ከስርቆት እንዲጠብቅ አጥብቀን እናሳስባለን። እንደ ሁኔታውም በየሀገሩ ያሉ ህጋዊ የኋላ ኩባንያዎችን ስም ዝርዝር ይፋ የምናደርግ ይሆናል። በመጨረሻም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ማሻሻያውን ስኬታማና ውጤታማ ለማድረግ የቅርብ ክትትልና ቁጥጥር እንደሚያደርግ በማረጋገጥ መላው የንግድና የኢንቨስትመንት ማህበረሰብ በተረጋጋ ሁኔታና ያለምንም ስጋት የንግድና የቢዝነስ ስራቸውን እንዲያከናውኑ እናሳስባለን። አመሰግናለሁ።